ዛሬ ማን ነው እንደኔ አብሩሽና ሩታን አይቶ ያዘነም እየተደሰተው። ያስደሰተሽ ነገር ምንድን ነው ካላችሁኝ፣ ምንም ነገር ቢሆን እነሱ ነገ እንደሚታረቁ ነገ አንድ እንደሚሆኑ ዞረው እንደሚገጥሙ አቃለሁ። በቃ ምንም ጥርጥር የለውም። የሩታና የአብሮሽ ቤተሰቦች የምታዝኑ ማለት ነው እመኑኝ እነሱ መልሰው እንደሚታረቁ እነሱ መልሰው አንድ እንደሚሆኑ እኔ ቅንጣት ታክል ጠርጠር የለችኝ። ይታረቃሉ። መቼም ቢሆን በእነሱ ተስፋ አቆርጥ መቼም ቢሆን ማለት ነው። ሁለተኛ ነገር ደግሞ የሁለቱም ፈገግታ ሳይ የሁለቱም ፈገግታ ሳይ በጣም ውስጥ የሆነ አለ አደለ፣ አንድ አዲስ ተስፋ እንዳደርገው ነው ለመናገር የፍቹ ወረቀት በቃ ወረቀቱ ላይ ፈረመ ሲባል ሲፈርም ሳየው በቃ ፍቻቸው ተጠናቀቀ ሲባል በጣም በጣም በጣም ውስጥ የተሰበረው ሲሰበረው ማለት አይደለ በቃ ተስፋ ቆርጬ ነበር። ግን አሁን ደግሞ አንድ ላይ ሳያቸው የሆነ በቃ የሚያስተሳስራቸው ነገር በመካከላቸው አንድ ትልቅ ነገር እንዳለ ሳስብ ደግሞ በጣም ነው የተደሰትኩትና እንጃ እግዚአብሔር አሁንም ቢሆን በመካከላቸው የገባውን ሰይጣን እሱ እግዚአብሔር ይገስጽላችሁና ወደ ነበረው ፍቅራችሁን መብርሃን ትመልስላችሁ። የነገዋ የምሬን ነው እንጃ፣ በጣም ከባድ ነው። እና የመጀመሪያ ልጅ ደግሞ ወንድ ሲሆን በጣም ደስ የሚለው በጣም ያስደስታል። የመጀመሪያ ልጅ ወንድ በጣም ነው ደስ የሚለው፣ ምክንያቱም ጌጥ ነው። የመጀመሪያ ልጅ ጌጥ ነው፣ ደስ ይላል ብቻ